ሰላም ሰላም፣ እንዴት አላችሁ? ይሉ እያያኔ ዛሬ በድጋሚ ተመልሻለሁኝ። ስመለስ እጅግ ግዙፍ የሆነ ኮምፓውንድ አፓርትመንት ይዤላችሁ የመጣሁት እኒህ አፓርትመንቶች ከኔ ጋር ከቆያችሁ በደንብ ትመለከታላችሁ። በጣም ሰፋፊ ናቸው እንደምትመለከቷቸው በጣም ቆንጆ እጅግ ዘመናዊ የሆነ ኮምፓውንድ ነው። በጣም ትደመሙበታላችሁ። በዚህ ኮምፓውንድ አብራችሁ እንድትቆዩ በአክብሮት ትጠይቃለሁ። ወደ ቪዲዮ ይህ እየተመለከታችሁ የምትገኙት እጅግ ግዙፍ የሆነ ኮምፓውንድ ነው። እዚህ ኮምፓውንድ ውስጥ ባለ ሶስት እና ባለ አራት መኝታዎችን ታገኛላችሁ። የተናጠል ካርታ ያላቸው እጅግ ዘመናዊ የሆነ ኮምፓውንድ ነው። በጣም ብዙ አሚኒቲዎች አሉት። እነሱንም በደንብ ዘርዝሬ ይነግራችኋሉ። አሁን ከቆምኩበት ቢልዲንግ እስከ ፊት ለፊት እንደምትመለከቱት ሙሉ በሙሉ ከላይ አሚኒቲዎች ናቸው፣ ፋሲሊቲዎች ናቸው። ውስጡ ግን ሙሉ በሙሉ ቤዝመንት ነው፣ ፓርኪንግ ነው፣ በጣም ሰፊ ፓርኪንግ ነው ያለው። ህንፃዎቹ ጂ ማይነስ ስሪ ፓርኪንግ አላቸው። እነዚህ አሚኒቲዎች በጣም ብዙ ናቸው። በኋላ ዘርዝሬ በደንብ የማስረዳችሁ ይሆናል። በየፍሎሩ እንደዚህ አይነት ዌቲንግ ሩም አለው። እንግዶቻችሁ ወደ ቤታቸው ከመግባታቸው በፊት ምናልባት ፍሎር ላይ መጠበቅ ካስፈለጋቸው ወይም ደግሞ ሊፍት መጠበቅ ካስፈለጋቸው እንደዚህ አይነት ዌቲንግ ሩሞች አሉ። ስለዚህ በጣም ሰፊ ነው። በእያንዳንዱ ፍሎር እንደዚህ የምታገኙ ይሆናል። እነዚህ የምታያቸው ደግሞ ሁለት ሺህ ኪሎግራም እቃዎችን መጫን የሚችሉ ሁለት አሳንሰሮች አሉ፣ በእያንዳንዱ ቢውልዲንግ ላይ ማለት ነው። እነዚህ አሳንሰሮች በጣም ሰፊ ናቸው፣ እቃዎችን መጫን ይችላሉ። እነዚህ ቪአይፒ ኤሌቬተሮች ናቸው። ከህዝቡ ጋር መጠቀም የማይፈልጉ ሰዎች የራሳቸው የግላቸውን ኤሌቬተር መጠቀም እንዲችሉ ነው። ከዛ ውጭ ለእያንዳንዱ ቢልዲንግ ሁለት ሁለት ሊፍት 21 21 42 ሰዎችን ማስተናገድ የሚችሉ ሌቬተሮች አሉ። ወደ ቤቶቹ ስንገባ እነዚህ ሰፋፊ ባለ አራት ምኝታዎች ናቸው። እንደምትመለከቷቸው ሴሊንጉ ከፍ ያለ ነው። በጣም በጣም የምትደመሙበት አይነት ቤቶች ናቸው። ሴሊንጋቸው 3.2 ሜትር ከፍታ አላቸው። ባለ አራት ምኝታ ተጨማሪ የሰራተኛ ክፍል እስከ ባዝሩሙ አለው። አምስተኛ ማለት ነው። በጣም በጣም ነው የሚገርመው። እዚህ ቤድሩም ላይ ማን ነው እዚህ እንዳለ ቤቶች ላይ ሙሉ ሙሉ በሙሉ ኮመን ኤሪያ የሚባል ነገር የለም። ሙሉ በሙሉ ኔት ኤሪያ ነው የምትከፍሉት። ለደረጃ ለሊፍት፣ ለቴራስ፣ ለፓርኪንግ ለምናምን እየተባለ ሰላሳ ካሬ ምናምን የሚቀነስባችሁ ነገር የለም። እዚህኛው ሪልስቴት ሙሉ በሙሉ ኔት ኤሪያ ነው ከ200 አሁን ይሄ እየተመለከታችሁ የምትገኙት ባለ አራት መኝታ 244 ካሬ ነው። በጣም ሰፊ ነው እንደምትመለከቱት፣ እና እዚህ ጋር ምንም አይነት ሌላ ተጨማሪ የሚ የምትከፍሉት አይነት ምንም ነገር የለም። ታሰብባችሁ ወይም ደግሞ ካልኩሌት የሚደረግባችሁ በምትኖሩበት ቤት ብቻ ይሆናል። እንደ ኮመን ኤሪያ ግን በጣም ሰፊ ቴራስ፣ ፓርኪንግ ምናምን በጣም ሰፋፊ ነው። እንደምትመለከቱ ልቅቅ ያለ ቤት ነው። አሁን ይሄኛው የሰራተኛ ክፍል ነው የሰራተኛ ክፍል እስከ ባዙሮሙ እንደምትመለከቱት ነው እና ሰፋፊ ቤቶች ናቸው በጣም ሰፊ የጋራ መገልገያዎች ናቸው ያሉት። መግቢያ ላይ እንደነገርኳችሁ መሮጫ ትራክ አለው፣ የግራውንድ ቴኒስ አለው፣ ባስኬትቦል አለው። በጣም ዘመናዊ ዘመናዊ የሆነ የአዋቂና የህፃናት መዋኛ ገንዳ አለው እንደምትመለከቱት። ባ የሚገነቡ አይደለም የተገነቡትን ነው እየዘረዘርኩላችሁ ያለው። የልጆች መጫወቻ ሜዳ ከመሳሪያዎች ጋር የተገጣጠመ ከላይ ቅድም መግቢያ ላይ እንዳሳዩችሁ አለ። ሱፐርማርኬት፣ ቤተመጻሕፍት በጣም ሙሉ ነገር ነው ህንፃው ወይም ማነው ኮምፓውንዱ ሁሉንም ነገር ያካተተ ነው። ጂ ፕላስ ፎር ደግሞ አሁን እየተገነባ የሚገኝ እጅግ ዘመናዊ የሆነ ጂምናዚየም አለ። ጂፕላስ ፎር ራሱን የቻለ ማለት ነው። ጂምናዚየም ሳውናባዝ ባዝ ጃኩዚ እና በጣም ሰፋፊ የኮምፓውንድ ሁሉንም ሊያስጠቅም የሚችል በጣም ሰፊ ጂምናዚየም እየተገነባ ነው። እሱንም ሲያልቅ የማሳያችሁ ይሆናል፣ ወይም ደግሞ ስትመጡ በአካል በደንብ የምትጎበኙት ይሆናል። ይህ ማስተር ቤድሮሙ ነው። እንደምትመለከቱት ማስተር ቤድሮሙ በጣም ሰፊ ነው፣ ወኪንግ ክሎዘት አለው በጣም ሰፊ ናቹራል ላይት የምታገኙበት ደግሞ ባልከኒ ያላቸው ባልከኒዎቹ ኦልሬዲ በጣም ሰፊ ሰፊ ናቸውና፣ ወጣችሁ የአየር ንብረት ላይክ ነፋስ ምናምን የምትቀበሉበት ወይም ደግሞ ወጣ ብላችሁ የውጭን የምትቃኙበት ሰፋፊ ባልከኒ ያላቸው እንደምትመለከቷቸው አሁን ይሄ የቤድሩሙ የሳሎኑ በጣም ሰፊ ባልከን ያለው ሰው በጣም በጣም ቆንጆ ነው። እንዲህ ጭምቅምቅ ያለ ነገር ቤቶች አይደሉ እና የተናጠል ካርታ አላቸው። እንደነገርኳችሁ መግቢያ ላይ ኮመኔሪያ የሚባል ነገር የለም። ኔቴሪያ ነው። እዚህ ላይ ባለ ሶስት እያንዳንዱ ህንፃ ሶስት ሶስት ቤዝመንት አለው ሰፊ የሆነ የመኪና ማቆሚያን ያለው፣ እንዳልኳችሁ ከቢውልዲንግ እስከ ቢውልዲንግ ሙሉ በሙሉ ውስጡ ፓርኪንግ ስለሆነ ነው ማለት ነው። ከዛ ውጭ በባንክ ለሚገዙ መግቢያ ላይ እንደነገርኳችሁ 50% ባንክ አመቻችተናል ከወለድ ነፃም እንዲሁ የተመቻቻለ። ስለዚህ 25% ከፍላችሁ 50%ቱን ከባንክ ጋር እኛ ራሳችን እና እየይዘላችኋለን የራሳችሁም ካላችሁ እንደዚሁ ማለት ነው። ባለ 3 መኝታ 179 ካሬ አለን እሱን ገብቼ አሳያችኋለሁ። ባለ አራት መኝታ ከ199 ካሬ ጀምሮ እስከ 244 ካሬ አለ። ባለ 3 መኝታ 179 እና 208 ካሬ አለ። ስለዚህ በጣም ብዙ አማራጮች ናቸው ያሉት። ሰፋፊ ሰፋፊ ቤድሮሞች ናቸው ያሉት። እነዚህን ቤቶች ገዛችሁ ማለት ኦልሬዲ ቪላ ቤት ውስጥ ነው የምትኖሩት። ሙሉ ፈልጋችሁ የምታጡት ነገር የለም። በጣም ምቾት የሚነሳችሁ እዚህ ግቢ ውስጥ ምንም ነገር የለም። ለትልልቅ ሰዎችም እንዲሁ የሚሆን ኮምፓውንድ ነው። ከላይ ብትወጡ ነፋስ በደንብ አየር ንብረቱ ጥሩ ነው። ጥሩ ነፋሻማ የሆነ አካባቢ ነው ያለው። ስለዚህ ወታችሁ ፀሐይ ምናምን የምታገኙበት ነፋስ የምታገኙበት ነው። ሶ በጣም ሰፊ ባልከን ያለው ብዙ ብዙ ፋሲሊቲዎች ብዙ የጋራ መገልገያዎችን ያሟላ ነው። ይሄ ባለሶስት መኝታ ነው እንደምትመለከቱት፣ ይሄ ባለሶስት መኝታ ይህንን ይመስላል። ተጨማሪ ሁሉም የሰራተኛ ክፍል እና ባዙሩ አላቸው፣ ላውንደሬ ምናምን አለው። ሶ እሱንም እንደዚህ እንደምትመለከቱት ይሆናል። እዚህ ላይ የማይገነቡት ነገሮች ሙሉ በሙሉ በዚህ ደረጃ ነው ሁሉም ቤቶች አሉ። ባይዞ የማንገጥማቸው ነገሮች ምንና ምንድናቸው? የኪችን ካቢኔትና ቁም ሳጥን ብቻ ነው ማንገጥመው ኪችን ካቢኔት አንገጥምም፣ እንደምትመለከቱት ማሞቂያ አንገጥማለን። በእያንዳንዱ ኪችን ላይ ማለት ነው የእንጨት ስራዎችን የኪችን ካቢኔት እና ቁም ሳጥን ብቻ ነው ማንገጥም እንጂ የባኞ ቤት እቃዎችን ምናምን እንዳለ ሙሉ በሙሉ ገጥመን ነው የምንሸጣቸው። የምንሸጥበት ዋጋ ደግሞ በካሬ መቶ 20 ሺ ብር ነው። በካሬ መቶ 20 ሺ ስለዚህ ባለ ሶስት እና ባለ አራት መኝታ ናቸው። ከ179 ካሬ ጀምሮ ናቸው ሰፋፊ ናቸው። ኮመኔሪያ አትከፍሉም። ሰላሳ በነገራችን ላይ በየ ሪልስቴቱ ምናልባት ልብ ብላችሁ ካላያችሁት እኔ እዚሁ ስራ ላይ ስለሆንኩ ብዙ አመታት ያሳለፍኩ ስለሆነ የተለየ ነገር በዚህ ሪልስቴት ላይ ልንገራችሁ። ለምሳሌ 200 ካሬ ቢሆን ሚኒመም ከሰላሳ አምስት ካሬ ያነሰ የበለጠ ኮመኔሪያ ይኖረዋል ከሰላሳ አምስት እስከ አርባ ወይ ደግሞ ካልተጋነነ ከ30 ካሬ እስከ 35 ካሬ ኮመን ኤሪያ ይኖረዋል። ሶ 30 ካሬ ማለት በብር ስትተምኑት በጣም ብዙ ነው። ሶ ይሄንን አትከፍሉ በነጻ የምታገኙት ነው። ፓርኪንግ፣ የጋራ መገልገያዎችን እንዳለ ከላይ ቴራሱን ጨምሮ ማለት ነው። እነዚህ ቅድም መግቢያ ላይ የዘረዘርኩላችሁ ሙሉ በሙሉ በነጻ የምታገኟቸው ናቸው። እና እዚህ ግቢ ውስጥ ቪላ ከምትገዙ ይልቅ የፐርሰናል ቪላ ከምትገዙ አብሶሉትሊ እዚህ ጋር ባለ አራት መኝታ ባለ አራት መኝታ ተጨማሪ ሰራተኛ ክፍል ያለው ማለት ነው። ባለ አምስት መኝታ ገዝታችሁ መኖር ትችላላችሁ። ዋጋቸውም 20 ምናምን ሚሊዮን አካባቢ ነው የሚሆነው እንደ ሀያ ምናምን እንላችሁ ሚሊዮን እንላችሁ። ብዙ ካሬ አማራጮች ስላለ ነውና ከፍ ብትሉም ዝቅ ብትሉም ተመሳሳይ አይነት ዋጋ ነው ያለው። በጣም ብዙ ቤቶች ተሽጠው እያለቁ ነው ያለው። ስለዚህ የመግዛት ሀሳብ ፍላጎት ካላችሁ ቀድማችሁ መደወል ይጠበቅባችኋል። በ0946240037 ብትደውሉልኝ በደንብ የማማከራችሁ ይሆናል። ቤድሮሞቹ እንደዚህ አይነት ባልከን ያላቸው እያንዳንዳቸው ዳቸው ማለት ነው። አሁን ወጥቼ እያሳየኋችሁ ያለው አክቹሊ ከሳሎን ላይ ያለውን እይታ ነው ያለው። ከሳሎን ላይ እንደዚህ አይነት እይታ ነው ያለው። በጣም ብዙ ያለቁ ፋሲሊቲዎች ናቸው፣ እንደምትመለከቷቸው እዚህ ግቢ ውስጥ ብትገዙ ለኢንቨስትመንትም ለመኖሪያም በጣም የምታተርፉበት እጅግ ከዚህ በኋላ የማታገኙት አይነት ኮምፓውንድ ነው። እንደዚህ አይነት ፍሪ ስፔስ፣ እንደዚህ አይነት ፋሲሊቲዎችን ገንብቶ የሚሸጥላችሁ ሪል ስቴት ኦልሞስት የለም ማለት ይቻላል። እና የመግዛት ሀሳብ ፍላጎት ካላችሁ ደውሉልኝ። በደንብ የማማክራችሁ ነው የሚሆን። እነዚህ ተጨማሪ አማራጭ ቤድሮሞች ናቸው። ሰፋፊ መኝታ ቤቶች እና ሳሎን ያለው ሰው እነዚህ ተጨማሪ ባለሶስት መኝታዎች ናቸው። ስትመጡ በደንብ መርጣችሁ ባለ 379 እና 208 ካሬ ያለ ባለ 4 አራት መኝታ ደግሞ 199፣ 203፣ 228 እና 244 ካሬ ነው። እንደ ምርጫችሁ በደንብ የምታገኙበት ነው የሚሆን። የባንክ ብድርም እንደዚሁ 25% ከፍላችሁ መኖር የምትችሉባቸው አይነት ቤቶች ናቸው። ዛሬ ይህንን ቤት አሳያችሁ። በቀጣይ እስከምንገናኝ ድረስ ሰላም።